እኔ ምልሽ ሩታዬ ሆስፒታል ሄደሽ ሩታ መውለድ አትችይም ተብለሽ ነበር? እንዲ በጣም እኮ ነው ያለቀሽው። እኔ ሲያለቅሱ እንደዚህ እርግዝ ሁ ነው ሲያለቅሱ የማያቸው ሰዎች በቃ የሆነ ነገር ማለት ወይ መውለድ አትችሉም ተብለው ወይም በቃ የሆነ ችግር ኑሮበት ያኔ እንደዚያ ነገር ወይ በቃ መውለድ እምቢ ብሏቸው ማለት ነው። ቆይተው ቆይተው ይሄ ነገር ሲፈጠር በጣም ደስታ ያስለቅሳል። ገባችሁ አይደለም? አንቺ ግን እና አብርሃም ጋር እኮ ስንት ዓመት፣ ሁለት ዓመት ይላቶ ልጅ ነው እንዴ? ይሄ ሲጀመር እኮ የውሸት ለቅሶ፣ ግን እንዴት ውሸት ለቅሶ የውሸት እመኑኝ፣ ይሄ ልጅ ሲጀመር አልተረገዘም አይወለድ ይምል ነበረ። ማለቴ ከተረገዘ ይወለዳል፣ ግን በቃ ይሄ ሌላ ድራማ ነው። እኔ እውነት እንደምንም ቢሆን የነሱን አላምንም፣ ገባችሁ? አላምንም፣ ገባችሁ? አላምንም ማለት ነው። እና ግን ልጁ የማን ነው? ዳንያል እዚህ ጋር ነገጧት፣ የኔ ልጅ ነው ብሎ የሚመጣ እመኑኝ፣ ይመጣል። እሷ አለ ነገጧት ልጅ ነው ብሎ የሚመጣ ረሙ ረሙ አይነካከም የምልሽ ምንድና የመሰለሽው በፈጣር ሩታይ ምንድና የመሰለች ወይ ደግሞ ትላንተና ቪልተሩ እኮ እንዳለ ይሄ የሚባለው ይጽንስ ማያው ማለት ነው። ደግሞ በጣም ተግማማችሁበት ማለት ነው። ሽንት ሽንት እኮ ተደርጎን የነገር የሚታየው ማለት ነው። ሽንታቸውን ሽንታሸ እንዳለ በቃ አንዴ ካፍሽ አንዴ ከልብሳቸው አይ መግማት መግማማት እናጭ በጣም ተግማማችሁበት እኮ ያ ነገርዮ ማለት ነው። ይህ ጽንስ ማያወቁ በሽንት እኮ ነው የሚታየው። ገባች ሞክረች ነው? አዎ ሞክሬ እና ማለቴ ሲያረጓይቼ እና ማለት ነው ምን መሰላችሁ፣ ይሄ ነገርዮ በሽንት ተደርጎ ነው ገባችሁ አይደል? ለሚደር የሚታየው ማለት ነው። በጣም ተግማማችሁበት እኮ በጣም እሷ ካፏ እሱ ከልብሱ እሱም ካፉ ወይ በሽንት ይታጣ ወደ ላይ ላይ ነበር እኔ እኮ እኔ እኮ ሼር ባታደርጉ ምን አለበት፣ የነሱን ቪዲዮ ማለት ነው እነት ነው የሚላችሁ ማለት ነው። እኔ ስራቸው ሁሉ ደስ አይለኝም። በቃ አንደኛ ውሸታም ናቸው፣ ሁለተኛ የሚያደርጉት ነገር ሶስተኛ ደግሞ እነሱን አይቼ ምናልባት እንኳ እንትን ብል እነሱን የመሰለ እንደወደ ደግሞ እንዴ። አንዳንዶቹም ይላሉ መሰላችሁ የፊቷን ዲዛይን ከሱ ተመሳሳይ አድርጎ ሰራው እንዴ ይላሉ። ወይ ትናንትና ደግሞ ምንድን እንዳልሽ፣ ወይ ያውዝ ብላ ምንድን ነው መሰልሽ፣ ትናንትና ቪልተሩ ደግሞ ይሄ ይዘሽ የመጣሽው አሁን እኔ እዚህ ጋር አረግላችኋለሁ የእሷና ይሄኛው ማለት ነው እንዴ? አይታይም እኮ ረጥ ታይ ወረቀት እኮ ነጭ ወረቀት እኮ ነው ይዘሽ መጣሽ። እዩ፣ እዩ፣ እዩ። ምን ሆነ ነው? ምን ሆነ ነው? ቆይ ምሳሌ አሁን ይሄ ጽሁፍ ይታያችኋል። ቆይ አሁን ይሄ ጽሁፍ ይታያል አይደለ? አያችሁ፣ ይሄ አሁን ይታያል። እዛ ይሄ አሁን ጽሁፍ ይታያል። በደንብ ይታያል ማለት ነው። ካሜራው ያው ላይ ዞሮ ይችላል። እና በቃ አይታይም፣ አይታይም እኮ አይታይም ቆይ ላሳያቹ፣ አዙራቹ አንቡት። ግን ካሜራው ሊያዞረው ይችላል። ይሄ አሁን ይሄ ጽሁፍ በደንብ ይታይ፣ ፊደሉ ዙሮ ዙሮ ይታያል። ግን ይዞራል፣ ካሜራው ይገለብጣል። ገባቸው አይደለም? አሁን ይሄ በደንብ ይታያል። ሰማያዊ ነጩ ይታያል፣ አይደለም? ያንቺ ኮ አይታይም እኮ አይታይም። ቪልተሩ እንዳለ ከሱ ላይ ነው የሰራው። አንችን አንቺ ብልሽ ሽት ነው ያረጋሽ እንዳለ ማለት ነው። ብልሽ ሽት እኮ ነው ያረጋሽ ሩት። ታይ እዩት እዩት እዩት። ምን ሆነ ነው ስለ ፍቅርዬ ይመጣል፣ ለባይዘው ማለት ነው። እዩት አለሽ። ምንም እኮ የምታየው ነገር የለም እኮ እኔ እኮ ይሄንን የምትጠቀሙት ካሜራ የምትጠቀሙት ቪልተር ይሄንን ይሄን ነገር እዩ። እንደዚህ አድርጎ ለሞጥ ወረቀት ያደረገው እናንተ ምን ያህል ጥቁር ብትሆኑ ነው? ያኔ ምን ያህል ምን ያህል ጥልማሞት ብትሆኝ ነው? በፈጣሪ አይታይም እኮ ቪልተሩ እንዳለ ጥፍት አድርጎታል እኮ። አይታይም በቃ አይታይም። የለም እኮ የለም እኮ በቪልተርም ስትጠቀሙ ቢያንስ አንቺ በኖርማል ካሜራ እሱን ይዘሽ መነሳት ወይም ቪዲዮ መስራት ካልቻልሽ ብቻውን ፎቶን ሾው ቢያንስ ለፎቶ ብቻውን አንሾው ወይም ብቻውን ያ ቪዲዮ ቀርጸሽ አንሳይን። የለም እኮ አንድ ይሁን ሁለት ይሁን ሶስት ይሁን አራት ይሁን አይታይም። ታይም ያውና ነገር ሁለት ነው ሁለት ነው ነገር ይዩ ማለት ነው እና ምን ሁን እንደው ኦ ማይ ጋድ። የግድ እኮ ለምን የምታለቅሽው እን አንቺ ይድ ለለቅስ ነው እንዴት ተፈጠርሽ? በደስታም ይሁን ማልቀስ በምንም ይሁን ማልቀስ ዝም ብለሽ ማልቀስ ማልቀስ እና እና ማዘር እያለቀስ ነው እንዴ ወለዱሽ እየሳቁ አይደለም እያለቀሱ ነው። ወይኔ ጉዴ እንደ ሳትፈልገኝ ነው እንደመጣሸው እና ስለ ፍቅርዬም ስለ ደመቆ መጣል ወይ ዛሬ ስሙ አጠራ ወይ ወይ ወይ ያልዝብላ። ስለ ፍቅርዬ ልምጣ። እኔ የኔ አበባ አለንገራችሁ አንዳንድ የምትል በኮሜንት ማለት ስለ ፍቅርዬ አንዳንድ የመጥፎ ነገር የምትናገሩ አላችሁ ወይ ወላችሁ። ፍቅርዬ ሲጀምር ከማንም ጋር ግንኙነት ምናምን የላትም፣ ገባችሁ? ጀስት በቃ ፍሬንድ ዝም ብሎ ስራ ነው እንጂ ከማንኛቸው ጋር ሌላ ግንኙነት ምናምን የላትም፣ ገባችሁ አይደለ? እሷ እያደረገች ያለችው እስኪ ጓደኞቼ ለእኔ ምን ያህል መስዋዕት ይከፍሉልኛል ምን ያህል ያምኑኛል። በቃ እንደዛ ለመሞከር የምትሰራው ፕራንክ እንጂ ፍቅርዬ እርግሱን አይደለም። ገባችኋ እኔ ከፍቅርዬ ጋር ሲሆን በቃ እውነት እውነቱ በቃ እንደዛ ነገር፣ ለውሸትም ቢሆን ይህን ነገር ማጋነን አልፈልግም። ስራው ሲጀመር አልተመቸኝም ማለት ነው። ገባችኋ አይደለም። ምክንያቱም በቃ ይህ ሌላ ነገር ሰርቼ ሌላ በል በጎቹ ደስ ነው የሚላችሁ አይደለም። እውነታውን ተናግሬው ቁጭ ያል ያው ልክ እንደ ደመቁ ማለት የደመቁንም እውነታን የምናገረው የፍቅርዬንም እውነታ እናገራለን። ገባችሁ ፍቅርዬ እርግዝና ምናምን የለም። ጓደኞቿን ለመፈተን ነው። ምን ያህል ለእኔ መስዋዕት ይከፍሉልኛል? ምን ያህል ለእኔ ታማኝ ናቸው? ምን ያህል ለእኔ ጥሩ ናቸው? ምን ያህል በቃ ለእኔ መልካም ጓደኛ፣ እውነተኛ ጓደኛ ለመፈተን ያደረገችው ፕራንክ እንጂ ፍቅርዬ እርጉዝ ሆና አይደለም። እኔ ልንገራችሁ ማለት ነው ውደት ሄደው ብለ ማለት ነው ገባችሁ። ነግራኛለች። ይሄ ነው ሲጀምር ባትነግረኝም አውቀዋለሁ እንጂ ፍቅርዬ እርጉዝ አይደለችም። ሶ ይሄ ነው ስለ ፍቅርዬ ማለት ነው። በቃ ያን ደግሞ ማስተማሪ ነው አስተማሪ ነው። የፍቅርዬ ማለት አስተማሪ ነው። ሲቀጥር ሲቀጥል ደመቁዬ ይሄ እዩት እዩት፣ አይታይም፣ በቃ አይታይም። ደግሞ ዛሬ በአበጋዝ ቤት ይመጣሉ፣ ሆስፒታል ሄደው ማለት አስመርምረው ምናምን ያን ጥቁር ወዲሽን ማለት ነው። ሁለተኛ እንዳታሳይን በህጋ መልአክ ማለት እንዳታሳይን፣ ሲያጎራጅ የተፈነደስኩኝ በአውሮፓዎች ምናምን የሆነ በቃ ሰርፕራይዝ ያርግሻለሁ ማለት ኢትዮጵያ ላይ እንደዚህ ብርቅ አይደለም አይደለም እኔ ቆንጆ ማለት አይደለም እኮ አይደለም ማለት ነው ወይ? ምን ይላሉ መሰላችሁ? ይሄን ለሀጫም፣ ሁለተኛ ልደግሚው ነው ይሄን ምናምን ማለት እያሉ። በቃ ደሞ እኔን የምትሳደቡ አላችሁ። እኔን የምታረ እኔ ምን አባታችሁ ላርጋችሁ? እኔን የምትሳደቡ እኔ ምን ላርጋችሁ? እውነት አሁን ነው የምናገር። አይታችኋል እንዳለ እኮ 32 ጥርሷ የሚታየው ደግሞ የሆነ ምን ልባላችሁ? በቃ እንዴ እንዴ እንዴ እንዴ፣ በጣም አፋችሁ ሰፊ ነው። እኔ እኮ አፍሰፊ አይደለም። በቃ የአበጋዝ ማፍሰፊ ነው፣ የደመቁን ማፍሰፊ ነው። የአንቺና የሱ ተደማምሮ ሲወለድ ልጁ ጥሩ አይደለም፣ ጥሩ አይደለም። ይሄ ነገር ማለት ነው ጥሩ አይደለም። እውነት ነው ላቸው ሀራም ነው አለለም በቃ ቢሆንም ግን በቃ በደንብ እንደዚህ ሆነች። አትሳቂ፣ እውነት አትሳቂ። እንደዚህ ሆነች ሩታይ ማለት ነው። በፈጣሪ አንቺ እንደዚህ እኮ የሚለቀሰው ሲያጎረጀ ተፈዳደስኩኝ የሆነ በቃ አላ አደለም እኔ ኧረ እንደ ወደ አውሮፓዎችም ሲያለቅሱ አላየሁም። እንደዚህ እንዳንቺ ማለት ነው መውለድ በቃ እምቢ ብሏቸው እንደው እንዳጋጣሚ ሲፈጠርላቸው እንደዛ ነገር ወይ ደግሞ ነው ዶክተር አትወልዱም ተብለው እነሱ ደግሞ እርግዝና ሲያረግዙ ምናምን የሆነ በቃ እንደዚህ አይነት አጋጣሚ ሲሆን ሲያረግዙ ያለቅሳሉ። አንቺ አበጋዝጋ ሁለተኛ አመት ሽኮ ነው ላታረግጅ ነው እንዳብረሽ የኖርሺው ሁለት አመት ሰርጉ ይሰርጉ ሰርጌታ አለ ውዶች እዬ ማለት እርግዝናም እኮ የለም እመኑኝ ይሄ ልጅ አይወለድም። አንደኛ ውሸት ነው፣ ሁለተኛ ደግሞ የሆነ ነገር ነው የሚያደርጉት እንጂ አብሬሽ እና ሩታ አሁን እርጉዝ ሆንኩ ብላ ያው አዲስ ድራማ ነገ ጧት እንግዲህ ዳንዬ እኔ ልጅ ነው ብሎ ይመጣል። እሺ እሱ እንደገና እሱ እሱም እንደዛው እንደዛ ነው፣ ድራማ ላይ ነው ደች መቼም ቢሆን እና አብሬሽ እና ሩታ መቼም ቢሆን እውነተኛ ነገር አይሰሩም። ትክክለኛ ነገር አይሰሩም። እች ደግሞ ለማልቀስ ነው የተፈጠረች። ዝም ብላ ታልቅስ። ካላለቀሰች ገንዘብ አታገኝም። ካላለቀሰች ምንም ነገር መስራት አትችልም። ታልቅስ ጣልቅ፣ ዝም ብላ

እሷ በሀገር ላይ ነው የምሰራው። አንቺ በመዲያን ቤት ኮራ ብዬ ኮ በጉልበቴ ቢያንስ አልዋሽም። ቢያንስ የሰው ሊውሸት ይዋሽ አልበላም። ቢያንስ የሰው ገንዘብ አልበላም። የመዲያም ቀሞችን እየለቀምኩኝ ግሩፕ ከፍቼ አልበላም። ኮ ኮራ ያልኩኝ የመዲያም ቀሞችን ገባችሁ አይደለም። በጉልበቴ ሰርቼ የምተዳደር ጀግና ሴት ነኝ። ቢያንስ ውሸታም አይደለሁም። ቢያንስ ግሩፕ አስከፍቼ የሰው ገንዘብ አላስለቀምም። ገባችሁ። አረብ ሀገር ያሉ እህቶቼ ሞኞቹን እያሰባስቡልኝ የቤት ኪራይ መክፈል የለኝም። እንደዚህ ለ የለኝም። ታዘጋጁ ተብላችኋል እውነት በጎችዬ አሁን ሶስተኛ አበጋዝን ይመጣላችሁ ነው። ሁለተኛ አበጋዝ ማለት ነው። ደመቁ፣ ሴትዮቱ አበጋዝ ነች። አበጋዝ አበጋዝ እንዳለ ነው። ሌላ ሶስተኛ በጋዝ፣ ዳይፐሩ፣ ልብሱ አሁን እኮ የሚገዛ ልያ፣ አሁን እንገዛ ልያ ነው ነው። እውነት በጎችዬ፣ ማለት እኔ መናገር ሞራል የላችሁም። ሰው በጣም ነው ምንቃችሁ ባይዘ ወይ፣ እውነቴን ነው ምላችሁ። እኔ በጎቹ በጣም ነው ምጸይፋችሁ፣ በጣም ነው ምንቃችሁ። ምክንያቱም እነዚህ መሀይሞች ናቸው። አንድ እኮ የለም እና ደምቁን እኮ እንደን አይነት ሴት ጀግና ሴት። እንደገና ደግሞ ሌሎች ሌሎች በቃ አላ አይከታተላችሁም እኮ ደምቁና፣ በቃ በግ ነው ያለው። በቲክቶክ ብትሉ ኮሜንት በግ በዩቲዩብ ብትሉ ኮሜንት በግ ያረባ ሀገር ሴት እንደን አይነት አይደለችም። ያረባ ሀገር ሴት ጅሎች ሞልተዋል። እኔ እኔና እኔ መስል ፍጀግኖች አሉ። እንደነሱ አይነቶቹ አይከተ እንደኔ አይነቶቹ አይከተላችሁም ሶ ጅሎቹ በጎቹ ተጠራቅማችሁ ተሰባስባችሁ የጅል ጥርቅም ናችሁ። እኔን መሆን በቃ በጣም ነው መጸይፋችሁ። እና እኔ እንደምን ናቸኋል? ቀብራራ ነኝ እኮ ሰርቶ አዳሪ ነኝ፣ ገባችሁ አይደለም። መድረም ሀይም እናንተ እኮ አይምሯችሁ ሲጀመር አይሰራም። እና ሩጣ የደመቁ እየበቃ ቪልተሩ ከነገሩ እየሆ ላይ ሰርቷል፣ ካንች ላይ አልሰራም። ሁለቴ ነው የምልሽ እንዴ። ምንድነ የመሰለሽው ትናንት በፈጣሪ ምንድን ነው በአካልማ ምንድን ነው የምትመስለው? አውሬ ፍቅር ቅር ይበለኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ነገ በሌላ ቪዲዮ የማታ መጣለሁ። የማታ መጣለሁ። እውነት ነው ሞላችሁ በቃ መጣለሁ።